ፖሊስ በአንድ ሀገር ሁሉን አቀፍ የልማት እንቅስቃሴ ውስጥ ያለው አሻራ ጉልህ ነው። የሚከናወኑ ልማቶች የፖሊስን ስራ የሚያቀልሉ ሲሆን የልማቶቹ ደህንነት ይጠበቅ ዘንድ ከፖሊስ የሚጠበቁ ስራዎችም ይኖራሉ። የአዲስ አበባ ከተማና የኢትዮጵያ ፌዴራል ፖሊስ ግንኙነትም በእነዚሁ ጉዳዮች ላይ መሰረት ያደረጉ ናቸው። በዚሁ መሰረት የፌዴራል ፖሊስ አመራሮችና አባላት በአዲስ አበባ ከተማ የተከናወኑና እየተከናወኑ የሚገኙ ልማት ስራዎችን ጎብኝተዋል። በጉብኝቱ ከተካተቱ የልማት ስራዎች መካከል የወንዝና የወንዝ ዳርቻ የልማት ስራዎች፣ የኮሪደር ልማት፣ የነገዋ የሴቶች ታድሶና ባሉት ማበልጸጊያ ማዕከል የገላንጉራ የተቀናጀ መኖሪያ መንደር ለሚኩራ የግብርና ምርቶች ገበያ ማዕከል አዲስ አለም አቀፍ ኮንቬንሽን ማዕከልና ሌሎች የልማት ስራዎች ተካተዋል። ሰባ አንድ ከመቶ የሚሆነው ለዚህ ልማት ነው የዋለ። በመዲናዋ የተከናወኑ የልማት ስራዎች ሰው ተኮርና አስደናቂ መሆናቸውን የጠቆሙት የፌዴራል ፖሊስ አመራሮችና አባላት ውጤቱ በጽናት የመስራት ተምሳሌት ነው ብለዋል። በእውነት ለመናገር መንግስታችን ጥሩ ህልምን ያለው መሬት የወረደው ነገር ነው። አብረውትም የሚሰሩ በየወረዳ ላይ በየክፍለ ከተማ ላይ ያሉት ሁሉ 24 ሰዓት እንቅልፋቸውን ምስዋዕት በማድረግ እውነት የሚታይ መሬት ወረደ ስራ አንሰርተውታል። ዛሬ ያየነው ድሮ የነበራት አዲስ አበባ አይደለም። ሌላ አገር ሄደን ነው የጎበኛ ነው የሚመስለን። በጣም የሚያኮራና የሚያስደስት አገርን የኔ አገር ነው ብሎ እንድንኮራበት በአዲስ አበባችን እንዲንኮራበት ያየንበት ልማት ነው። ዛሬ ያየውት ልማቱ በእውነት በጣም የሚገለጽ የሚታይ የሚጨበጥ ነገር ነው፣ ያየ ነው መልካም ነገር ነው። ከተማ አስተዳደሩ በተለይም ሴቶች ላይ ያከናወናቸው ስራዎች የሚያስመሰግኑ መሆናቸውንም ተናግረዋል። በጣም የሚያሳዝኑ ታሪክ ያላቸው የሚያነሳቸው እንኳን ዞር ብሏቸው የማይ ሳይሆን ጥቃት የሚደርስባቸው እንደዚህ በማድረጉ መንግስት ለሴቶች ያደረገው ጥሩ ትናንሽ ህጻናቶችን ከመንገድ ላይ አንስተው በቃ ልናገር በቦታ ላይ ያሉ ስልጠና የሚሰጡትን እንጃ ሲያጥረኝ እግዚአብሔር ይባርካችሁ የሚል ነገር ነው ያደረኩት። ሴቶችን መገንባት አገር መገንባት ነው። እንደዚህ ከወደቁት ቦታ አንስቶ መንግስት እዚህ ሲያስቀምጣቸው በጣም የኮራንበትና በጣም የሚያስደስት መንግስት ሰው ላይ እንደሚሰራ ያያኒበት ፕሮጀክት ነው። ከተማ አስተዳደሩ እያከናወነ በሚገኘው የልማት ስራ ውስጥ ለልማት ተነሽዎች ተጠቃሚነት ያሳየው ቁርጠኝነትና የወሰዳቸው እርምጃዎች ተጨባጭ ውጤት እንዳስገኙ መመልከታቸውን የጠቁሙት ጎብኚዎች በገላን ጉራ የተቀናጀ የመኖሪያ መንደርና ሌሎች አካባቢዎች በተከናወኑ የልማት ስራዎች መደሰታቸውን ገልጸዋል። በመዲናዋ የተከናወኑ የልማት ስራዎች ለታለመላቸው አላማ እንዲውሉ የበኩላቸውን እንደሚወጡና ና መንግስት የዜጎችን ተጠቃሚነት ለማረጋገጥ ለሚያከናውናቸው የልማት ስራዎች ሙሉ ድጋፍ እንዳላቸውም ተናግረዋል። ይህንንም ደግሞ መስዋዕት ከፍለው እየሰሩ ያሉ የሚታይ ነገር እየሰሩ ስላለ በዚህ ቀጥሉ ነው። እኛም ቀጣይም ላለ ነገር ከጎናቸው አለን፣ በማናቸውም ነገሮች ላይ አብረናለን። በአዲስ አበባ ከተማ የተከናወኑ የልማት ስራዎች በፖሊስ የሚከናወኑ ስራዎችን ከማገዝ አኳያ ከፍተኛ ብርክቶ እየተወጡ መሆኑም ተመላክቷል።